አሜን። እግዚአብሔር ስም የተመሰገነ ይሁን። የዛሬ ምገባችን ከፈርሃ ከዋም የሚባል ነው። ግብፃዊት ናት፣ ዜግነቷ ግብፃዊት ናት። እሷ ጋር የምትሰራ ኢትዮጵያዊት አለች። ያቺ ኢትዮጵያዊት ደግሞ ገንዘብ እሷ ስትሰጣት ምን አደረገች? አንቺ የምታቂያቸው ሰዎች ስላሉ ለነዳያን መግብልኝ ብላ ሰጠቻት። ገንዘቡን ላከች። ገንዘቡን ለዚህ አዘጋጅተናል።

ሰላም ጤና ይስጥልኝ። የተከበራችሁ አባቶች፣ እናቶች፣ እህትና ወንድሞች በያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሁንልን። የእማማ ዝናሽ የበጎ አድራጎት ድርጅት ሶስት ስራዎችን ይሰራል። አቅመ ደካሞች ምገባ ይመግባል። የአቅመ ደካሞችን ቤት ያድሳል። እንደዚሁም ደግሞ የአቅመ ደካሞችን ገላጥቦ እናንተ የሰጣችሁን ልብስ ይለብሳል። ስለዚህ በዚህ መሰረት እናንተ እንድታግዙ በሕያው በእግዚአብሔር ስም አደራችሁን እንላለን። በቀን ከአንድ 1 ሺህ በላይ ነዳያን ስለምንመገብም እናንተ ደግሞ በነፍስ ይማር መንፈሳዊ በዓላት ስታከብሩ፣ እንደዚሁ ልደት ስታከብሩ፣ ማንኛውም ዝግጅት ሲኖራችሁ ነዳያን በመመገብ እንድታደርጉልን ዘንድ በሕያው እግዚአብሔር ስም አደራ እንላለን። እዚህ ጋር በተጠቀሱት ሶስት ስልክ ቁጥሮች እየደወላችሁ ማዘዝ ትችላላችሁ። የጠበባችሁ፣ የሰፋችሁ ፋሽኑ አለፈበት የምትልብቱም አልባሳት ካለ በመለገስ እንድተባበሩን የአቅመ ደካሞች ቤት መስሪያ ማትሪያሎችን የምታግዙን ዘንድ በሕያው እግዚአብሔር ስም አደራ እንላለን። ሰላማችሁ ይብዛለን። ሰላም ጤና ይስጥልኝ። የተከበራችሁ አባቶች፣ እናቶች፣ እህትና ወንድሞች በያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሆንልን። የእማማ ዝናሽ የበጎ አድራጎት ድርጅት ሶስት ስራዎችን ይሰራል። አቅመ ደካሞች ምገባ ይመግባል፣ የአቅመ ደካሞችን ቤት ያድሳል፣ እንደዚሁም ደግሞ የአቅመ ደካሞችን ገላጥቦ እናንተ የሰጣችሁን ልብስ ይለብሳል። ስለዚህ በዚህ መሰረት እናንተ እንድታግዙም በሕያው በእግዚአብሔር ስም አደራችሁን እንላለን። በቀን ከአንድ ሺህ በላይ ነዳያን ስለምንመገብም እናንተ ደግሞ በነፍሲ ማር መንፈሳዊ በዓላት ስታከብሩ፣ እንደዚሁ ልደት ስታከብሩ፣ ማንኛውም ዝግጅት ሲኖራችሁ ነዳያን በመመገብ ታደረጉልን ዘንድ በሕያው እግዚአብሔር ስም አደራ እንላለን። እዚጋ ከተጠቀሱት ሶስት ስልክ ቁጥሮች እየደወላችሁ ማዘዝ ትችላላችሁ። የጠበባችሁ፣ የሰፋችሁ ፋሽኑ አለፈበት የምትልብቱም አልባሳት ካለ በመለገስ እንድተባበሩን የአቅመ ደካሞች ቤት መስሪያ ማቴሪያሎችንም ታገዙን ዘንድ በሕያው እግዚአብሔር ስም አደራ እንላለን። ሰላማችሁ ይብዛል። ሰላም ጤና ይስጥልኝ። የተከበራችሁ አባቶች፣ እናቶች፣ እህትና ወንድሞች በያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሆንልን። የእማማ ዝናሽ የበጎ አድራጎት ድርጅት ሶስት ስራዎችን ይሰራል። አቅመ ደካሞች ምገባ፣ የመግባ የአቅመ ደካሞችን ቤት ያድሳል። እንደዚሁም ደግሞ የአቅመ ደካሞችን ገላጥቦ እናንተ የሰጣችሁን ልብስ ይለብሳል ስለዚህ በዚህ መሰረት እናንተ እንድታግዙም በያው በእግዚአብሔር ስም አደራችሁን እንላለን በቀን ከአንድ ሺህ በላይ ነደያን ስለምንመግብም እናንተ ደግሞ